አሁን አሁን በኢትዮጵያ እየተለመደ የመጣው የብራንድ አምባሳደርነት ወይንም ድርጅቶች አንድን ታዋቂ ወይም ተጽዕኖ ፈጣሪ ሰዎች ለብራንድ አምባሳደርነት ሲሾሙ ይታያል። ለመሆኑ ብራንድ አምባሳደርነት ምንድን ነው? በዓለም ላይ ከፍተኛ የብራንድ አምባሳደር ተከፋዮች እነማን ማን ናቸው? ብራንድ አምባሳደር ስራውን በኢትዮጵያስ ከፍተኛ የብራንድ አምባሳደር ተከፋዮች እነማን ማን ናቸው? ታዋቂነት ወይንም ተጽዕኖ ፈጣሪነት ከሚያመጣው አንዱ የገበያ ወይም የገበያ ስበት ውስጥ አንዱ ብራንድ አምባሳደርነት ይህ ብራንድ አምባሳደርነት ሰው ራሱን ለገበያ የሚያቀርብበት ራሱን አንድን ምርት ሪፕሬዘንት የሚያደርግበት እንዲሁም ይህንን ስላደረገ የሚከፈልበት የአሰራር ሂደት ነው። ብራንድ አምባሳደርነት፣ ብራንድ አምባሳደርነት ኩባንያዎች ወይንም ካምፓኒዎች አንድን ሰው ታዋቂ ወይንም ተጽዕኖ ፈጣሪ ነው ብለው ሲያስቡና ለሚያመርቱት ምርት ይህ ሰው ምርታችንን ወይንም አገልግሎታችንን በሚገባ ያስተዋውቅልናል፣ በገበያው ላይ ተጽዕኖ ይፈጥርልናል። እሱ ስለተጠቀምበት ወይንም የእኛን ፕሮዳክት ወይንም የእኛን ምርት በገበያ ላይ እሱ ሲጠቀም ከታየ ትልቅ ተጽዕኖ መፍጠር ይችላል። ለዚህም ምርታችንን ያሳድግልናል፣ ሽያጫችንን ይጨምርልናል፣ ትርፋችንንም ያሳድግልናል ብለው ሲያስቡ እነዚህን ታዋቂ ሰዎች ወይንም ተጽዕኖ ፈጣሪዎችን የብራንድ አምባሳደርነት ለማድረግ ሾሟል። ለዚህም በመልሱ ለዚህ ለሚመርጡት ሰው ከባድ ወይም ዳጎስ ያለ ገንዘብ እንደሚከፍሉ ይታወቃል። ለመሆኑ በዓለማችን ላይ ያሉ ትልልቅ የብራንድ አምባሳደር ተከፋዮች እነማን ናቸው? በሀገራችንስ እነማን ናቸው? የሚሉትን እንመለከታለን። አብራችሁ ይቆዩ። በዓለማችን ላይ ከፍተኛ የብራንድ አምባሳደር ተከፋይ ከሆኑ ሙዚቀኞች ውስጥ አንዷ ቢዮንሴ ነች። ቢዮንሴ ከፔፕሲ ጋር ባላት ስምምነት መሰረት ብራንድ አምባሳደር በመሆኗ ብቻ 50 ሚሊዮን ዶላር እንደሚከፍላት ይታወቃል። ይህ በዓለማችን ላይ ካሉ ከፍተኛ የብራንድ አምባሳደር ተከፋይ እንስት ያደርጋታል። ይህ ክፍያ 50 ሚሊዮን ዶላር ማለት እንግዲህ ምናልባትም አንድ አልባም ሰርታ የምታገኘው ሊሆን ይችላል ተብሎ የሚገመት ብር ነው ሌላው በከፍተኛ ተከፋይ ዝርዝር ውስጥ ካለች ሙዚቀኛ ወይም አቀንቃኞች ቴለር ስዊፍት ስትሆን እሷም ከኮካኮላ ጋር ባላት ስምምነት 26 ሚሊዮን ዶላር ለብራንድ አምባሳደርነት እንደሚከፍሏት ይታወቃል። እንግዲህ እነዚህ ታዋቂ ሰዎች በዓለም ላይ በሚሊዮን የሚቆጠር ለብራንድ አምባሳደርነት እነዚህ ትልልቅ ኩባንያዎች እንደሚከፍሏቸው ይታወቃል። ወደ ሀገራችን ኢትዮጵያ ስንመጣ ደግሞ ለብራንድ አምባሳደርነት ከፍተኛ ተከፋይ ከሆኑት ውስጥ አንዱ ኃይሌ ገብረስላሴ ሲሆን ኃይሌ ገብረስላሴ ከቶታል ኢትዮጵያና ከዚድቲ ጋር የብራንድ አምባሳደርነት ስምምነት እንዳለው ይታወቃል። ሌላ ሞዴሊስትና የፋሽን ተወዳዳሪ የሆነችው ሊያከበደን ብትሆን ከዓለም የጤና ድርጅት እና ከፈረንሳይ የሽቶ አምራች ከሆነው የፈረንሳይ ኩባንያ ሎሬ ፓሪስ ጋርም ስምምነት እንዳላት ይታወቃል። በኢትዮጵያ ነዲያ ከበደ እነ ኃይሌ ገብረስላሴ የመሳሰሉ ከባድ ወይም ከፍተኛ የብራንድ አምባሳደር ተከፋዮች እንዳሉ ሁሉ በሩጫም ዘርፍ እነ ጥሩነሽ ዲባባ ከኢትዮጵያ ኤርላይንስ ጋር ባላት ስምምነት የኢትዮጵያ ኤርላይንስ ብራንድ አምባሳደር እንደሆነች ይታወቃል። ጥሩነሽ ዲባባ ከኢትዮጵያ ኤርላይንስ ጋር ባላት የብራንድ ስምምነት፣ እንዲሁም ኃይሌ ገብረስላሴ ባላቸው የብራንድ ስምምነት ዳጎስ ያለ ብር እንደሚከፈላቸው ይታወቃል። ግን የብሩ መጠን ይህ ነው ተብሎ ለመናገር አስቸጋሪ ነው። በውጭ ዓለም ያሉ እነዚህ ታዋቂ ሰዎች የሚከፈላቸውን ለማወቅ ቢቻልም በሀገር ቤት ግን ያሉ እነዚህ ታዋቂ ሰዎች ምን ያህል እንደሚከፈላቸው መገመት ያስቸግራል። በአንድ ወቅት ኃይሌ ገብረስላሴ የጆኒ ዎከር ውስኪን የብራንድ አምባሳደር በመሆን የተስማማ እንደሆነ ይታወቃል። ለዚህም ስምምነቱ ወደ አንድ መቶ ሺህ ዶላር እንደተከፈለው ነገር ግን ማረጋገጫ እንዳልተሰጠ ይታወቃል። በኢትዮጵያ እንደዚህ አይነት ክፍያዎች እንዳሉ ቢታወቅም አብዛኞቹ ክፍያዎች ምን ያህል እንደሆኑ መገመት ያዳግታል። ሆኖም በሚሊዮን የሚቆጠር ክፍያ እንደሚሆን ግን፣ ይህ ከተለያዩ ክፍያዎች በመነሳት መገመት ይቻላል። አይሌ ገብረስላሴ ለጆን ለጆኒ ወከር የአምባሳደርነት ፊርማውን ባስቀመጠበት ጊዜ ብዙ ትችቶች ቢደርሱበትም እስከ 100 ሺህ ዶላር እንደተከፈለው ግን ተሰምቷል። እንግዲህ በኢትዮጵያም ከቅርብ ጊዜ ወደዚህ የአምባሳደርነት የብራንድ አምባሳደርነት ዜናዎች መስማትና አርቲስቶች ለዚህ ነገር ሲታጩ መስማት የተለመደ ወሬ እንዲሆነ መጥቷል። ሰላም ተስፋዬ ከፖፑላር ኤሌክትሮኒክስ ጋር የብራንድ አምባሳደር ስምምነት ፈጸሙ። ይህም ስምምነት የተፈጸመው ፖፑላር ኤሌክትሮኒክስ አዲስ በከፈተው ሾሩም ውስጥ ሲሆን መጪውን የፋሲካ በዓልና አዲስ ሾሩም መክፈታቸውን አስመልክቶ በሁሉም እቃዎች ላይ የ10 ፐርሰንት ቅናሽ እንግዲህ ታዋቂነትም ሆነ ተጽዕኖ ፈጣሪነት ከሚያመጣቸው ትሩፋት አንደኛው ኩባንያዎች እነዚህን ሰዎች ለብራንድ አምባሳደርነት በሚመርጡበት ጊዜ ዳጎስ ያለ ገንዘብ ወደ ኪሳቸው ስለሚከቱላቸው ነው። በእርግጥ አንድ ተጽዕኖ ፈጣሪ ወይም ታዋቂ ሰው የአንድ ኩባንያ ብራንድ አምባሳደር ሲሆን ኩባንያው የሚገምተው ወይም የሚያስበው ምርቴን ያስተዋውቅልኛል፣ ምርቴን በገበያ ላይ ያሻሽጥልኛል ብሎ በማሰብ ዳጎስ ያለ ብር ለዚህ ታዋቂ ሰው ወይም ተጽዕኖ ፈጣሪ ይሰጠዋል ማለት ነው። በተዘዋዋሪም ይህንን ብር ከገበያ አገኘዋለው ሽያጭን እጨምራለሁ ስለሆነም ይህንን ትርፍ እሰበስባለሁ በማለት ነው በሚሊዮን የሚቆጠር ብር አንስቶ ለንደን አይነት ሰዎች የሚሰጠው እንግዲህ ኩባንያዎች ይህንን ያህል ገንዘብ አውጥተው ለታዋቂ ሰዎች ሲሰጡ በእንድ የተለያዩ ሰዎች ዘንድ ታዋቂ ለመሆን ወይም ተጽዕኖ ፈጣሪ ለመሆን የሚደረገውን ግብግብ በየማኅበራዊ ሚዲያው እለት ተዕለት የምናየው ነው ሰዎች ታዋቂ ለመሆን በይበልጥ ከተጽዕኖ ፈጣሪነት ይልቅ ታዋቂነት ቀለል ስለሚል በሶሻል ሚዲያ ላይ አልባሌ ነገሮች ሲያደርጉ የማይገባቸውን ነገር በማድረግ ታዋቂነትን ለማግኘት ቀጥሎም የማስታወቂያ ስራዎችን ወይም የብራንድ አምባሳደርነት እድል እናገኛለን በሚል ብዙ ያልተገቡ ስራዎች ሲሰሩ እንመለከታለን። በእርግጥ ለብራንድ አምባሳደርነት የሚከፈለውስ ክፍያ በትክክል ለእነዚያ ሰዎች ይገባል አይገባም የሚለው አከራካሪ ሆኖ ሳለ ኩባንያዎች ያዋጣናል ወይንም ድርጅታችንን ይጠቅማል እስካሉ ድረስ የፈለጉትን ብር የመክፈል መብታቸው በእነሱ የሚወሰን ነው። ሆኖም ይህ ነገር ከዕለት ወደ ዕለት በኢትዮጵያም እየተለመደ በመምጣቱ ትንንሽ ኩባንያዎችም የብራንድ አምባሳደርነት ሲሾሙ ይታያሉ። እንግዲህ ወደፊት ልምን ሊመጣ እንደሚችል አብረን የምናየው ቢሆንም ብራንድ አምባሳደርነት ራሱን የቻለ ሌላ አንድ ኢንዱስትሪ እንደሚሆን ይጠበቃል።